የመፃጉ ትዝታ በዕብራይስጥ ቤተ ሳይዳ ከውሃው ዳር መጠመቂያ ጋድነቱ ቆዩ ከደዊ ፍታት መላቀቂያ ሕመም የደቀው አካሌን እየወቀረው ንፋስ ፍርዱ ኩምትር መንፈሴን ያዘለ የልቦና ያዝዱ ከተስፋ ጽንፍ የቆመ ተሰውሮበት መንገዱ ፈውስ ርቆኝ እንደ ሰማይ ከአልጋዬ እንደተሳፋው የቤጤዎችን ደዌያን የጣር ድምፅ እየሰማሁ መልአኩ ወረዶበት ውሃው ቢናወጥም እዳር ሁኜ መሻት እንጂ ገብቼበት ከቶ አላውቅም። በለስ ቀንቶት ከውሃው ቀድሞ የገባ ዳግም እንደ ተወለዱ ሲፈነጥዝ እንደምቦሳ ያን ኩምትር መንፈሴን ከጥጋቱ አነቃለው ተስፋ ቀጥላለው ድነት ናፍቃለሁ። ገና ሰው የለኝም። መልአኩ እንደወረደ ከውሃው የሚዘፍቅ ልድን ወዳለው ከጠፈረ ደዌ ልፋታ ልላቀቅ። ሰላሳ ስምንት ዓመት በአንድ ጎልማሳ እድሜ ህመሜን ታቅፌ በአልተኛው ትንቅልፍ ከአልጋ ተጋድሜ ልድን ወዳለው የኔ ቀን መቼ ነው? ለካ ዛሬ ደግሞ ዕለተ ሰንበት ነው። በአይሁድ ስርዓት ማረፊያ ብቻ ነው። ልድን እወዳለው። እንደ መቶ አለቃ ልጅ በቃል ከሞት መነሳት፣ እንደ አይነ ስውሩ በጭቃይን መብራት ልድን እወዳለው። ደግሞ በዚህ መሃል ደም ግባቱ ያማረ የተጎናጸፈው ከወተት የነጣ አንድ ሰው አየሁኝ ወደ እኔ ሲመጣ፣ ወደ እኔ መምጣቱ የውበቱ ማማር እጅጉን ገርሞኛል። ይባሱን ደግሞ ልትድን ተወዳለን ብሎ ይጠይቀኛል። እንዲህ ካልተኛው እንቅልፍ ከደዌ ቅዠቴ ፋታ ከነፈገኝ ከራቀኝ ረፍቴ ተኛ እየተባለ የው ተኝቻለሁ እስከ ዛሬም ሰው ባይኖረኝ ካኖርኩበታለሁ። አዎ ጌታ ሆይ ልድን ወዳለሁ። ፀሐይን ባስናቁ አይኖቹ እያየኝ ይህንን ተናገረኝ። አልጋህን ተሸክመ ተነስተ ሂዳለኝ የጓጎለው ደሜ በአካሌ ሲራወጥ ተሰማኝ ሙቀቱ ድንዝዙ ጅማቴ ከውስጤ ላይ ሲያብብ አነቃኝ ንቃቱ። ዕፀ ሕይወት ፋት እንዳለ ከፍታው እንደ ቀመሰ ከራስ እስከ ጥፍሬ አካል የታደሰ በእጆቹ አዘዘ በእግሮቹም አዘዘ እንደ በትር ቀሎት እጄ አልጋየን ያዘ ከእንቦሳ ቀልጥፎ ጸንቶ እግሬ ተጓዘ። የአመታት ሸክሜ እኩል ከአንድ ቀን ከሁለታ ሚዛን ቀርቦ ባይመዘን ጽናቱን ለመቅመስ ጣዕሙ ምን እንዲል የተሸከሙንን መሸከም ደስ ሲል ግና ሸክሜን ረሳው ገና ሸክሜን ረሳው ውብ ደምግባቱን ግባቱን በደም ተሸፍኖ ጽህሙ ተነጭቶ መለኮት የሞላው ተነስ ያለ ቃል በመከራ ተቃንቶ እጅህ ለጄ እግር ለእግሬ ከመስቀል ተሰፍቶ የምታደሴን ቀን የሰንበት ዕለት ፈውሴን ሕመሜን ረስቼ ልማድ ሻረ ብዬ ክንዴን ባንታንስቼ ከወገኔ ወግኜ ከግፍ ልገፋ ባጸና ውጄ በጥፊ ስመታ ማሩን ቸርነትህን በሬት የቀየረ ውለታ ቢስጄ ይኸው ደርቆ ቀረ በደን ብቻ ወገን ሲመችሽ ለሚረሳ መዳን እየሸሼ አመጽ ለሚያወሳ ቃል ብቻ ተናግሮ ከደዊ ቢፈታ ከዘላለም አባት ከምህረት ጌታ እንዴት ይመርጣል ብዬ ጠይቅ ያለው እመሜን አልጋዬን ደዌን እመኛለው ወደ እኔ ስትመጣ የነበረህን ጸዳልህን ዓይንህን እያየው ተነሳም ተነሳም ባላልከኝ በቀረው ላለው ፍቃድህ ነውና መነሳት ካልቀረ ከልቤ መንበር ላይ ፍቅርህ እንዳደረ ማዳንህ ብቻ እንዲታይ አልጋዬን እንደተሸከምኩ ሐውልቱን የቁሜ ዘላለም ባሸለብኩ ከእብራይስጥ ቤተ ሳይዳ ከውሃው ዳር መጠመቂያ ቀድነቱ ቆይ ከደዌ ፍታት መላቀቂያ ጸጸቱ ሲያድርብኝ! የክህደት ጅራፍ አንተን ሳልከተል ያ ጊዜ ማለፉ ቁጭ አርጎ ያስተክዘኛል። አሁን ቦታው ረጭ ብሏል። ውሃውም ደርቆ ትቢያ ብቻ ቀርቷል። የመላኩን መውረድ በጉጉት የሚጠብቅ ባለደዊ ሽባ በሽተኛ የለም መዳን የሚናፍቅ። ከአስታማሚ ግርግር፣ ከታማሚ ስቃ፣ ከውካታ ሰክኗል፣ ተኝቷል ላይነቃ ቦታው ረጭ ብሏል። አሁን አሁን ከአካል ደዌ ከሽባነት ይልቅ ሌላ ህመም ገዝፏል። የተጣመመ ልብ፣ የአእምሮ ስብራት፣ ክፋት ብቻ ነግሷል። እንደኔ እጁ ደርቆ ያልታየ ሰሎ ከእግርህ የቆመ የቀኝህን መስሎ ብዙ ከሃዲ እጅ አለ ተከትሎ! እዲያ እኔ ብሎ ወቃሽ ከቀደሙ ቦታዬ ዛሬም ከዛዋለሁ፣ አንተን አስባለሁ። የሰንበት ቀን ደም ግባትን የአርብ ስቃይ ከከለለው አነጻጽራለሁ አለው። የሰንበት ቀን ራስን የአርብ እሾህ ከንደለው አነጻጽራለሁ፣ አንተን አስባለሁ። ሞድል መንሳትን ትንሣኤን ሰምቻለሁ ግና እኔ አልተነሳሁም። ከፈኔን አልገለጥኩም። እንደተዘጋብኝ ተዘጋብኝ አለው። እንደነበርኩ አልጋህን ተሸክመ ተነስ ሂድ እንዳልከኝ መስቀልህን ሰጥተህ ና ወደ ኔ በለኝ። ካንተ ጋር ልነሳ እሱ ነው የሚበጀኝ። አብሬ ልነሳ እሱ ነው የሚበጀኝ። ፈርኦን አሰፋ እንደጻፈው